በመሃል አደባባይ አሯሩጠው የአስራ ስድስት ዓመቱን ታዳጊ በገጀራ ህይወቱን አጥፍተውታል። እሱ አላወቀም። ከልጆች ጋር ሲሮጥ ነው። አባሮ አሳደው ነው። አደባባይ ላይ በቃ አንገቱን ቀንጥሶ የጣለው አባሮ አሳደው ነው። ሁሌ የዘጋው ነኝ። ልጅን በቃ በዚህ እንዲት አትውጣ አትግባ፣ በቃ እኛን በጊዜ ግባ እያልኩ እንደ ተቆጣጠርኩት ነበር። አንድ ቀን ድንገተኛ በቃ እንዴ ጠብቀው እንዴ፣ አድማ አድርጎ ነው የገደሉት። ልጅ ይሄ ነው። ይህንን ግደል ብሎ ያስገደለው የሰውየው ልጅ ነው። ታላቂ ነው ያስገደለው። መጀመሪያማ ፍለጋው ኢኔ ላይ ነበር። እኔን የፈለጉ ነበር። ከዛ ወደ እኔ መጠጋት አልቻሉ። በርተው በቀል ነው ያሉ። የሚመካከሉ ሰዎች ከገዳዮች አይተናነሱም። ዋና አስገዳዮች እነሱም ስለሆኑ በህግደኛ እንድጠየቁልን ነው እኛ ይኸው የኤከለ ልጅ እንደዚህ አድርጎ ደም መልሷል፣ ኤከለ ቤተሰብ እንዲሁ ደም መልሷል። እናንተ እንደዚህ የሚል የማይሆን ነገሮች በውስጥ ሲወሩ ያ ቤተሰብ እንትን አይልም፣ በቃ አይተኛም። እጅግ አሳፋሪና ዘግናኝ የሆነው ወንጀል በመሀል አደባባይ አሯሩጠው የ16 ዓመቱን ታዳጊ በገጀራ ሕይወቱን አጥፍተውታል። ይህ እጅግ አስነዋሪና አሳፋሪ እንዲሁም ደግሞ ጭካኔ የተሞላበት የግድያ ወንጀል ነው። በሀገራችን በተለያየ ጊዜ የተለያዩ ወንጀሎችን ሲፈጸሙ ሰምተናል፣ በመረጃ መልክም አድርሰናቸዋል። በቅርብ ጊዜ እንዲህ ያለ እጅግ ጭካኔ የተሞላበት ወንጀል ግን መቼም አልሰማንም፣ አሰኝቶናል የነገሩ መነሻ ከአርባ አምስት ዓመታት በፊት ተፈጸመ በተባለው የግድያ ወንጀል ደም እናስመልሳለን በሚል በዕድሜ የገፉት አቅም የለንም ያሉት ሰዎች የልጅ ልጃቸውን ግደልና ንብረት እንሰጥሃለን፣ አንተነህ ደም ልታስመልስልን የምትችለው በሚል የ16 ዓመቱ ወጣት እንዲሞት ምክንያት ሆነዋል። ገዳዩም ገና በሀያዎቹ እድሜ ውስጥ የሚገኝ እንደሆነም ተሰምቷል። ገጀራ ገዝቶ አስሎ በጎፋ ዞን በመሃል አደባባይ ልጁ መፈናፈኛና ማምለጫ እንዲያጣ አድርገው ይህ ድርጊት ተፈጽሟል ሲባል ብዙዎችን ያሳዘነና እጅግ ልብ የሚሰብር የጭካኔ ተግባር ነው። እጅግ አሳዛኝ የሆነውን ወንጀል በመቃወም በትላንትናው ዕለት የአካባቢው ነዋሪዎች ሰላማዊ ሰልፍ ወጥተዋል። ህዝቡ ግልብጥ ብሎ ሀዘኑን ገልጿል፣ እንዲህ አይነት ድርጊትን አውግዟል። የሟች አቦሽ ወይንም የተመስገን አባት ሀዘኑን አልቻሉትም እጅግ ልብ በሚሰብር ሀዘን ውስጥ ሆነውም ቢሆን የሆነውን በጥቂቱ ሊነግሩን ሞክረዋል ምን ብዬ ልናገርን መናገር ምን አጋጠመኝ እኮ ይሰጉ ነበር ወይ አንድ ቀን በበቀል ሰበብ ቤተሰቤ ላይ ጥቃት ሊደርስ ይችላል ብለው ይሰጉ ነበር ይሄን ጉዳይ በደንብ እርስዎ የሚያውቁት ነበር ሁሌ የሰጋው ነኝ ልጄን በቃ እዚ እንዴት አትግባ ቦታ አትግባ በቃ እና በጊዜ ግባ እያልኩ ተቆጣጠርኩ ነበር። አንድ ቀን ድንገተኛ በቃ እንደ ጠብቀው እንደ አድማ አድርገው ነው የገደሉት። ልጅ በህብረት ከሌሎች ሰዎች ጋር ሆኖ ነው አው አው አብሮ በቃ እንትን ብለው ሩጡም እንዳያመልጥ ብለው ግማሹ በታች በላይም እንደ በቃ በስልክ ነው ጫወታቸው በቃ የእነሱ ይሄን ያህል ስጋት ከነበረ አካባቢውን መልቀቅ አልቻላችሁም ነበረ? እኔ ጭራሽ አላሰብኩም፣ ምራ አላሰብኩም። እነሱም አረሳስቶ ነው እኔን እንደዚህ ያጠቁት። መጀመሪያማ ፍለጋው እኔ ላይ ነበር፣ ይንን የፈለጉ ነበር። ከዛ ወደ እኔ መጠጋት አልቻሉም ፈርቶ በቀልዬን ያዙ። ወንድ ልጆት፣ የመጀመሪያ ወንድ ልጆት ነው? አዎ ወንድ ልጄ የመጀመሪያ ታላቂው ነበረች። የእሷ ታናሽ ነው እሱ። እንደሰማችሁት የአቡሽ አባት እጅግ በከበደ ሀዘን ውስጥ ነው የሚገኙት። ጎረቤት የሆኑት አቶ ስንታየው ከአርባ አምስት ዓመት በፊት ወንጀሉ ሲፈጸም ነበርኩኝ፣ አውቃለሁ ግን ደግሞ የልጅ ልጅ ልጅ እንዲገደል መደረጉ እጅግ የሚያሳፍርና የሚያሳዝን ነው ሲሉ ሁኔታውን እንዲህ አብራርተውልናል። የማቹ የማቹ አባት ከመወለዱ በፊት አባትየው የዛን የግዳይ ቤተሰብ አያቱን እንደገደለ በደንብ አውቃል እና ዛሬ ይሄ ከተፈጸመ ወዲህ ዛሬ አርባ አምስተኛ አመት ነ እና በዚህ በአርባ አምስተኛ አመት ውስጥ ሲከታተሉ እንደነበረ እናውቃለን። እና ሲከታተሉ ቆይተው አሁን ይሄ ማች ልጅ ከተወለደ አስራ ስድስተኛ አመቱ ነው እና ልጁ ምንም አያውቅም። ቀና ብሎ ሰውም አያውቅም። ከመታዘዝ ውጭ ምንም የሚያውቀው ነገር የለም። በዚህ እድሜ ትምህርት ላይ እያለ ነበረ እና ያው ቤቱን በዚህ መንገድ ዳር በመሆኑ በዚህ ወደ ላይ ወደ ታች እያለፉ እየሰለሉ ቆይተው ያው መስከረም ሀያ ስምንት ሁለት ሺ አስራ ስምንት በአደባባይ ላይ በቀን በአደባባይ ላይ አንገቱን በሚያሳዝን ሁኔታ ቀንጢሶ ጥለዋል። በዚህ የተነሳ የአካባቢው ህብረተሰብ ሁሉ በዚህ ልጅ ሞት ውዜት አድርጎ ምርር ያለ ሀዘን ላይ ነው፣ አሁን ያለ ነው። በጣም በጣም በእውነት ፈጣሪ አጽናችሁ። እጅግ እጅግ አስነዋሪ እና የጭንካኔ ተግባር ነው። እንደው ግን በጎፋ ዞን እንግዲህ የጋሞ አባቶችም በእርቅ ስነ ስርዓት ላይ እንደዚህ ደም ወደ ልጅ ልጅ እንዳይዘዋወር በጣም ብዙ የእርቅ ስነ ስርዓት አላቸው። እርስዎ ደግሞ ከአርባ አምስት ዓመት በፊት የተፈጸመውንም ያስታውሳሉ ያውቃሉና በእርቅ ሊፈጠር ወደ ልጅ ልጅ እንዳይተላለፍ ለማድረግ የተሄደበት ነገር ምንድን ነው? ወይስ ምንም አልተሞከረም? አዎ ጥሩ ነው። ይሄንን ሀሳብ እኛም ያው እንግዲህ ይሄ አሁን አገር ሽማግሌ የሚባለው በእርግጥ ጋሞ አካባቢ፣ በሌሎች አካባቢዎች እየተሰራ እንደነበረ በሚዲያም እያየን ነው። እንደገናም አንዳንዴ በስራ ጉዳይ ወደ አርባ ምንጭ ስንንቀሳቀስ እያየን የነበር ሁናቴ አለ። በኛ አካባቢ ግን ይሄ እንዲሰራ እንዲደረግ እኛም ያው በወረዳም ሆነ በዞንም ሲሆን አመራር አካላትን እያነጋገርን ነበረ። ይሄ ነገር እስካሁን ድረስ የተከደ ነገር የለ። በጣም ነው የሚያሳዝነው። እንግዲህ የአስራ ስድስት ዓመቱ ተመስገን ወይም አቡሽ በአደባባይ ላይ ይህንን ግፍ ሲፈጸምበት መቼም ሌሎች ሰው በሚንቀሳቀስበት ቦታ ነበር፣ እና የሌሎች ሰዎች ምላሽ ምንድን ነበር? ለማስቆም አልሞከሩም? አዎ በእርግጥ አሁን ቆንጨራ ነው። ቆንጨራ የሚባል መሳሪያ ድምፅ የሌለ በጣም ስለት ያለ መሳሪያ ነው። ይሄንን ይዞ እንግዲህ በአከባቢው ያው የታወቀ ነው። ገበሬ በሙሉ አሁን እሱን ይዞ ነው ወደ ላይ ወደ ታች ቆላ እያለ እየተመላለስ ያለው ይሄንን ደግሞ በመንገድ ይሻል እነሱ። ይሄ አሁን የተቀነባበረ ጊዜ ቤተሰብ ተቀነባብሮ አስቦ አቅዶ ሲያሰሩ የቆዩበት ሁናቴ እንደሆነ የተረጋገጠ መረጃ እየወጣ ነው፣ አሁን የተገኘው እያለው እና ስለዚህ አሁን ጊዜያው በምፈጸምበት ሰዓት ላይ በአካባቢ ያሉ ሰዎች ይህንን ስለት መሳሪያ ቆንጨራ አይቶ ሰው ሸሽቷል። እና ስለዚህ አሁን የታጠቀ ኃይል በሰዓቱ በአካባቢ ካለመኖሩ የተነሳ የተወሰኑ ልጆች ነበር። መንገድ ላይ እኮ ነው አደባባይ መንገድ ላይ ልጆች ሁሉ ባሉበት ልጆች፣ አሁን ይሄ ቆንጨራ ይዘው ሮጦ ሲመጣ ሲሮጡ ልጁ ራሱ አላወቀም። ከልጆች ጋር ሲሮጥ ነው አባሮ አሳዶ ነው። አደባባይ ላይ በቃ አንገቱን ቀንጥሶ የጣለው አባሮ አሳዶ ነው። በጣም በጣም የጭካኔ ተግባር፣ በእውነት እጅግ በጣም ነው የሚያሳዝነው። በእውነት በጣም በጣም ትናንትና ከአስር ሰዓት በኋላ ሚዲያ ላይ ተላልፎ ይሁን እንጃ፣ እንግዲህ እኛ አሁን ሀዘን ላይ ስለሆን ነው። እኔ ጎረቤት ነኝ። ልጁ በነቤትም ገብቶ ከልጆች ጋራ ከኔ ልጆች በላይ እኔ የሚወደው የሚያፈቅረው ታዛዥ ልጄ ነበረ እና ይሄንን በተመለከተ አጠቃላይ ከተማው ህዝብ ወጥቶ ሰላማዊ ሰልፍ በማድረግ ትናንት እያወገዙ አምሽቷል ይሄንንም የሚመለከት አሁን በእኛ ሚዲያ በሸገር ኢንፎ ሚዲያ የሚመለከት በተለያየ ዓለም ክፍል ላይ የሚገኝ ኢትዮጵያውያን በሙሉ ይሄንን ድርጊት ያወግዛሉ ይቃወማሉ እንዲህ አይነት ነገር በፍጹም ሊደረግ የማይገባ እንደሆነ ሁሉም የሚያምንበት ነውና እንደው መግለጽ የሚፈልጉት ነገር ካለ እድል ልስጥ። እንደው ቤተሰቡን ወክለው ጉርብትና ትልቅ ነገር ነውና፣ አባትም በከፍተኛ ሐዘን ላይ ስለሆኑ የሚሉት ነገር ካለ እድል ልስጥ። በሩቅም በቅርብም ያለ ዘመድ ሁሉ በከፍተኛ ሐዘን ላይ ነው ያለው። ዛሬ እንግዲህ ከሀያ ስምንት ጀምሮ እስከ ዛሬ ድረስ ያው ህዝቡ ሁሉ እዚው ድንኳን ተተክሎ ሁሉም ሰው በሀዘን ላይ በለቅሶ ላይ ነው ያለው። እንግዲህ የምናደርገው ነገር አትተናል ህግ ነው እና ህግ ምን በሚል ይሄንን ለህግ አካላትም ያው ለአመራሩም ሞቶ ያው ህዝቡ ጩኸቱን እያሰማ ነው ያለው። በአሁኑ ሰዓት ከፍ ያለ እርምጃ ካልተወሰደ፣ ሰውን የሚያስተምር እርምጃ ካልተወሰደ በአካባቢው ይሄ ግድያ በጣም እየበዛ እየተስፋፋ የሚሄድ በመሆኑ እና ይህንን በተመለከተ በእናንተ በኩልም መግለጫው ቢተላለፍ ጥሩ ነው የሚለውን አስተያየት ለመስጠት ነው። ያው ሌላኛው ጎረቤትም እንዲሁ ይህንን ድርጊት በጽኑ ማውገዛቸውን ገልጸው የተሰማቸውን እንዲህ ገልጸዋል። ልጁ ደግሞ በጣም ትንሽ ልጅ ነው፣ ታዳጊ ነው። አባቴውን መካኒክ ነው። አባቴውን የሚረዳ እኛንም የሚረዳ ታታሪ ልጅ ነበር፣ ጎበዝ ልጅ ነበር። ይህን ልጃችንን አተናል። በሰርኝነት ነው በአድመኝነት ነው። በቃ በመመካከር ሆን ብለው ሰውን ለመግደል ተቀናጅተው የሚያስሩ ሴራ ስለሆነ መንግስትም ከላይም ወደ ታች ደውሎ ላሉት አመራሮች መመሪያ እንዲሰጥልን ነው እኛ ንፈልገው። የሚመካከሩ ሰዎች ከገዳዮች አይተናነሱም። ዋና አስገዳዮች እነሱም ስለሆኑ በህግለኛ እንዲጠየቁልን ነው እኛ ፍላጎታችንና ለቅሷችን። በግድያው ላይ የተሳተፉት ምን ያህል ሰዎች ናቸው? በቃ ይመካከላሉ። አንዱ ሲገድል ሌላው በርቅ ርቀት ሌላ ተጨማሪ ወገን ይገባል። ሌላውን ለማጣት ዞር ብሎ ነው የሚቆመው። ቀን ላይ ገጀራውን አዲስ ገጀራ ገዝቶ ገጀራውን አስሎ በመረድ አስበለጦ ነው ሆን ብሎ ነው ልጁን ተከታትሎ። ይሄ ነው ይህንን ግደል ብሎ ያስገደለው የሰውየው ልጅ ነው ታላቂ ነው ያስገደለው። አዎ አንተ እኛ አርጅተናል። ደም መመለስ ወይም መበቀል እኛ አንችልም። ስለዚህ ለእኛ ያለን ንብረት ለአንተ ይሆናል፣ ሀብታችን የአንተ ሀብት ነው፣ አንተ ገለይ ታሰር ብለው እስከዚህ ድረስ ነው። ይህ ወጣት ነው፣ ትንሽ ልጅ ነው። በቃ አንተ ግደልና አንተን እኛ ማረሚያ ብትገባ እንቀልብሃለን፣ ከዛ ስትወጣ እኛ ሲኒማዎች ያለነውን ንብረት ለአንተ አውርሰን እንሞታለን፣ ፈርመን እንሞታለን ብሎ ነው ህፃን ልጅ አባብሎ ያስገደሉት። በጣም በጣም የሚያሳፍር ነው። ያው ገዳይ እና ተባባሪ አንድ ስለሆኑ ህግም በነሱ ጉዳይ ላይ እንዳይለሳለን አደራ፣ በእግዚአብሔር ስም ነው ምለምን ሴት ልጅ። የግድያ ወንጀሉን በተመለከተ የዞኑ ፖሊስ አዛዥ ምክትል ኢንስፔክተር መላኩ ይህንን ብለዋል። እለተ እሮብ ከምሽቱ አንድ ሰዓት ከሀያ ወር ከሰላሳ በግምት በሚሆኑበት ሰዓት ያው ግል ተበዳይ ሟች አቡሽ ከጓደኞች ጋር ወደ ከተማ ወጣ ብሎ ወደ ቤቱ ሲመለስ፣ አጋጣሚ ድንገት ከዚህ ቀደም ስል ምንም ሟች በማያውቀው የሟች አባትም በማያውቀው በአያቱ ግድያ አያቱ ሌላ የሟች የገዳይን አያት ገድሏል በሚል ከዚህ ቀደም ሲል አንዳንድ ዝም ብሎ የሀሜት እንትኖች ዛቻዎች ነበሩና በእለቱ ምንም ባልታወቀበት ሁኔታ ይሄ ሕፃን ላይ በገጀራ አንገቱ ላይ ሁለት ጊዜ በመቁረጥ ከፍተኛ ጉዳት በማድረስ ሕይወቱ እዛው ሊያልፍ ችሏል። ያው ድርጊቱ ከተፈጸመ በኋላ እኛም ይሄን ድርጊት ማን ይፈጽማል የሚለውን ያው ጥርጣሬ አዝማሚያ ስላሉ ቀጥታ ሄደን ተጠርጣሪ ቤተሰቦችን የማጣራት እና የመያዝ ስራ ሰርተን ያው ገዳዩም የገደለውን ቆንጨራ ጭምር ለሕግ አካል ሰጥቶ እኔ ገድያለው፣ ከዚህ ቀደም ሲል የእነሱ አያት የእኛን አያት ስለገደለ በቀል ነው፣ በዛ ምክንያት ነው የገደልኩት የሚል ነገር ቀርቦ ቃሉን የመሰጠበት ሁኔታ ስላለ እኛም ያው ያንን መነሻ አድርገን ከዚህ ቀደም ምስል የሀሳብ ከሆነ በተግባሩ ላይ የተሳተፈ ያሰማራ ማን ይሆናል የምለውን ሙሉ ምርመራ ከሚያስፈልገው ከአቃቤ ህግ ጋር በመሆን ምርመራ እያደራጀን ነው የምንገኘው። ድርጊቱ ባጭሩ ይህንን ይመስላል። በአያት እና በቅድመ አያት የተፈጸመ ወንጀልን ወይም ደግሞ ግድያን በቀን ለማስመለስ በሚል የ16 ዓመት ታዳጊ እጅግ ዘግናኝ በሆነ ሁኔታ ልብ በሚሰብር ሁኔታ ሕይወቱን ማጣቱ በጣም የሚያሳዝን ነው። እንግዲህ ገዳዩ በሕግ ጥላ ስር ውሏል። ከዚህ በኋላ ይሄ ነገር እንግዲህ ለእሱም ተገቢው ፍርድ ተሰጥቶ ይቆማል ብለን እናምናለን። በዚህ ላይ እርስዎ የሚሉት ነገር ካለ አው ገዳዩ ያው ኦልሬዲ ተይዟል፣ ምርመራ ተጀምሯል። እሱ ህግ ራሱ መወስነው ጉዳይ ሆኖ ግን፣ በእናንተ በኩልም መተላለፍ ያለበት ነገር፣ ሰው በቀን ግጭትም ሊሞት ይችላል። በተለያየ በጠብ በመጠጥ መንፈስም የተለያየ ጊዜ ሰው እርስ በርስ ሊገዳደል ይችላል። ግን ይሄ ድርጊት ከተፈጸመ በኋላ ቀሪ ቤተሰብ እንደው እርስ በርስ ተከባብሮ ለቀጣይ ለኑሮ መሆን ነገር ካልተበጀተ አሁን ሰው ተገደለ፣ በቃ የግድ አካባቢውን ለቀይ መጥፋት ነው። ያለህን ሀብት የአስሮን ሁሉን ነገር ሽጠይ ጥላይ መውጣት ነው። እንደዛ ካልሆነ የግድ በቃ ከአንተ ቤተሰብ በዘር ሀረግ የተገናኘውንም ጭምር የመግደል እና የመበቃቀል ነገሮች በሰፊው እየተፈጸመ ያለው ነገር መወገዝ እና መቆም እንዳለበት ነው። ሰልፉ ላይም ያው እኛም ስለነበርን ንቅናቄውን እያደረግን ያለ ነው። አልፎም ደግሞ የሟች ቤተሰብን በነገር ሰው የሚነካው ሰው ራሱ መታረም እንዳለበት የሆነ ጸብ ላይ አስታኮ አንተ የራሴ ገዳይ ደምሳት መልስ እኔ ላይ ታወራለህ የሚሉ የሆነ በቃ አስጠያፊ የሆነ ቃላቶችን የሚጠቀሙ ሰዎችም እንዲቆጠቡ የምለውን ነገር ነው እኔ በራሴ ማስተላልፈው። እውነት ነው። በጣም ትልቅ ነገር ነው። እንዲህ አይነት የበቀል እርምጃዎች በአካባቢያችሁ ወይም በዞኑ ተስተናግዶ ያውቃል? በቅርብ አው በቅርብ ይከሰታል። አው አሁን ግድያዎች በቅርብ ይከሰታሉ። በከተማችን የቆየ አሁን እንኳን ይሄን ድርጊት ከተፈጸመ በኋላ መፈላለጊያዎች አሉ። ሌላ ሌላ ከዚህ ቀደም ሲል አንዱ አንዱም ከገደለ ይኸው የእከሌ ልጅ እንደዚህ አድርጎ ደም መልሷል፣ የእከሌ ቤተሰብ እንዲሁ ደም መልሷል። እናንተ እንደዚህ የማይሆን ነገሮች በውስጥ ሲወሩ ያ ቤተሰብ እንትን አይልም በቃ አይተኛም። ስለሆነ ያ ያ ነገሮች አለ አሁንም ውስጥ ለውስጥ እኛም የምንከታተላቸው በግለሰብ ደረጃ የሚቀርቡ አብ አሉና ይህንን እንደው ከዛሬ ጀምሮ ይቁም የሚል ሰልፍ ስለሆነ እንደው ሰው አውቆ ሰላሙን ቢፈልግ ጥሩ ነው የሚል ሀሳብ ነው ያለ።